ወይኔ እውነት ለመናገር ያክል ምሽቱን ጨጓሬ የተልጦ ነበረ። በሆነች በሆነች አንድ አህያ ማለት ነው። ዛሬ ቅማሟ አረ ይመችሽ። ሰላም ሰላም፣ ውድ ተገበራችሁ ቻናል ተከታታይ ሰላማችሁ ይብዛልኝ በያላችሁበት። እውነት ለመናገር ያክል ያሳቀኝን ነገር እነግራችኋለሁኝ ማታ ላይ የሆነ ቦታ ነበርኩኝ። ታዲያሳ አንዷ ምን አለች? በቅኔ እኮ ሀይሚን እናንተን የተሳደበችው ሀይሚን በቅኔ እናንተን ቆመቀር ብላ የተሳደበችው እናንተን እህቶቿ ነው ብላ አለች። እና ዛሬ ደግሞ ቅማማ ፖስት ያደረገችውን ነገር አይቼ በጣም በቃ ተመቸኝ አልኳችሁ ውዶቼ። ከመመቸትም በላይ ድልት ብሎኛል። ድልት ማለት ነው ምናለች አንበሳ ሆነ ሁሉም ሰው ቢጠላ ይሻላል አህያ ሆነ ሁሉም ሰው ከሚወድ፣ ብላ ፖስት አድርጋ ቲክቶክ ላይ አይቼ፣ በቃ ውዶቼ እኔ እኔ አላቅም በጣም ነው ደስ ያለኝ። እና ምልላችሁ ነው በዚህ አጋጣሚ ይሄ ይሄ ለዛች ላይዛች አህ ያለሆነ ሴትዮ ነው ቆመቀር ብላ ላ ለተሳደበችው ለኛ ማለት ነው። ከዛ ምን አለች መሰላችሁ፣ እኔ ልጅ አለኝ፣ እናንተ ቆመ ቀር ናችሁ፣ እዛ ሰውን ተከተሉ ዝም ብላችሁ፣ እኛ እንኳን አይናችንን በአይናችን ተክተናል፣ ምናምን ነገር። የብሩኬን ፎቶ ሰቅላ ነው ምናምን። እንዲያውም ስሟ ልንገራችሁ፣ ዋንዳይ ዋንዳይ ነው ስትታካካሁን ተዋስሟ እና እናንተ ቆመ ቀረናችሁ፣ እኔ አይኔን በአይኔ አይቻለሁ አለች። ውዶች እኔ አንድ ጥያቄ አልጠይቃችሁ። በዚህ ምድር ላይ ስንኖር ማንኛውም ሰው ልጅ ይወልዳል። ያ ሴት ሆነን እስከተፈጠር ድረስ ልጅ ይኖረናል፣ ልንወልድ እንችላለን። ነገር ግን አሁን ይቺ ሴት ወለድኩኝ አለች እንጂ ልጇን በስነስርዓት አልተንከባከበችም፣ በስነስርዓት አላሳደገችም፣ በስነስርዓት አላስተማረችም። እሷ ያየችው መውለዷን ብቻ ነው። መውለድ ብቻ ዋጋ የለውም፣ በስነስርዓት ካል ተንከባከብሹ እና ካል አሳደግሹ ካል አስተማርሹ። ስለዚህ አሁን አንቺ ራስሽ አህያ ነሽ። አህያ ስለሆነሽ ሁሉም ሰው ይወድሻል። ገብቶሻል አደለ? አዎ። ልክ እኛ ደግሞ አንበሳዋን ሀይምዬን ነው እየደገፍን ያለ ነው እየወደድን ያለ ነው እና በሀይሚዬ ደግሞ ቀልድ አናቅም። እና ምንድን ነው እያለች ያለችው? እኔ አህያ መሆን አልፈልግምም አንበሳ ሆኜ ሁሉም ሰው ይጥላኝ፣ ነው እያለች ያለችው ቅማሟ ማለት ነው። እና ከዛ ባሻገር ደግሞ አንድ ቦታ ላይ ሀይሚ ትገደል የሚል ጽሁፍ አሁን ተልኮልኝ ከነጋ ማለት ነው እኔ በጣም ነው ያዘንኩት። አንዳንድቻችሁ በእውነት እኔ በጣም አረመኔ ናችሁ። ሀይሚ ምን አድርጋ ነው የምትገደለው? ምን ወንጀል ሰርታለች እንዴ? እንደዚ አይነት ኮመንት የምትጽፉት የምንድን ነው የጥላቻ ንግግር የምትናገሩት ምን አጠፋች ምን አደረገች እሷ ብትሞት አንቺ እሷን እንትን ትኖሪዋለሽ እንዴ ማለት አሁን እሷ ያላትን ችሎታ እሷ ያላትን ህይወት ትኖሪዋለች አትኖሪውም በቃ አታገኙም የእሷ የሆነውን ነገር ሶስ ለሰው ልጅ ሞት አትመኙ አለቀ እንዴ ምን ሆናችሁ ነው ገና እዛ ጋር ከሶሴ ጋር ተጣለ ይብላችሁ ትገደል ምናምን ደግሞ እኮ እንደ ወጉ እንደ መሀተባ ስራ አለች እኮ አንቺ እንደዛ አይነት ነገር ትናገር ያለሽ እንዴ? ቢያንስ አንገትሽ ላይ ያሰርሽውን መስቀል አትፈሪም እንዴ? ምን ሆነሽ ነው? የምትናገሪውን ነገር አታቂም፣ ቃላት አትለይም። ትገደል የምትዩ ቢያንስ እንኳን ረብ ፈጣሪ አምላኪ። እኔ እንጃ ለምን እንደሆነ አላቅም። ለምንድን ነው ታዲያ አሁን ይህንን መስቀል አድርገሻል? ትገደል ምናምን ነገር ይባላል አሁን ኖሮ አይደለ? እንደው ፈጣሪን አንፈራም። መቼስ መስቀል ያደረግነው ለእምነታችን መገለጫ ነው፣ ዝም ብለን ለጌጥ አይደለም። ቶ ታዲያ እምነታችንን የዛን ያክል የምንወደው ከሆነ ለመለሰው ልጆ ዝን ያክል የጥላችንትን እናደርጋለን? ተንገሲስ ናቸው አንዳንዶቻችሁ። ለማንኛውም የኔ አንበሳ ሀይምዬ ወደ ወደፊት ይጅበት። አው አህዮች አህዮች ናቸው። አለቀ። አንቺ ግን አንበሳ ነሽ። እኛ ደግሞ አንበሳን ነው የምንከተለው ሁሌም ማለት ነው። እና እናንተ አትናደዱ፣ ብዙም አትናደዱ። በቀ ቅኔው ለራሳችሁ ነው። ሀይሚ እህቶቿን መቼም ቀን ተሳድባ አታቅም። ቅኔው ለእናንተ ነው ሀይሚን ለምጠሉ